ተመልካቾቻችን እየተከታተላችሁ ያላችሁት ጄይሉ ሚዲያ ና ኮሚኒኬሽን ከኢቢኤስ ቴሌቪዥን ጋር በመተባበር የሚያቀርበው ልዩ የአረፋ በዓል ዝግጅት ነው። አሁን የምንገኘው በስልጤ ዞን ምዕራብ አዘርነት በርበሬ ወረዳ ከሚገኙ ታሪካዊ ቅርሶች መካከል አንዱ በሆነው በደጃዝማች ሱጋቶ መኖሪያ ቤት ነው። ይህ ቤት እንዴት ተገነባ? ደጃዝማች ሱጋቶ ማን ናቸው? አብረን የተሰራው ደጃማች ሱጋቶ በዘመኑ የአዘርነት በርበሬ ትልቅ የጦር መሪ እንደ ሀገር አስተዳዳሪም የሚቆጠሩ ትልቅ ሰው ነበሩ። በወቅቱ ይሄን ቤት የመጀመሪያ ቤታቸው ስሉልዶ የሚባል ቦታ አለ፣ እዚሁ አካባቢ ማለት ነው። እዚያ የዚህ አይነት ቤት ነበራቸው። ሁለተኛ ይሄን ቤት መቶ ከገነቡበት ጊዜ ጀምሮ ማለት ነው በ19 በ1922 አካባቢ በ1922 አካባቢ ይህም ቤት ሰሩት። ከሰሩት በኋላ ባልና ምስቱ ሊኖሩበት አልቻሉም። በዚሁ ጣሊያን ገባ በ28 በ1928 ጣሊያን ገባ። አሁንም ለተወሰነ ጊዜ ባዶውን ቆይተዋል። ባዶውን ቆይቶ አጋጣሚ እሳቸው ወደዚህ ቤት ሳይመለሱ ባለቤታቸውም ሳትመለስ እሳቸው ወደ ሞት ሄደዋል። በ1936 አካባቢ ደጃዝማች ሱጋቶ ከሞቱ በኋላ የቤቱ ታሪክ ይህን ይመስላል። ለመኖሪያ ማ ማናቸው ደጃዝማች ሱጋቶ? ደጃዝማች ሱጋቶ ማለት ለዘራት በርበሬ ወይንም ለዘጠኙ ጎበት እንደ መሪ ጦር የመሩ የጦር ሰው ናቸው። የጦር አበጋዝ ናቸው። እስቲ በተለይ እሳቸው ከሚታወቁበት ከሚገለጹበት ስራዎቻቸው ጀግነታቸው መካከል የተወሰኑ መጥቀስ ይቻላል መጥቀስ ይቻላል። የመጀመሪያው በዲን ከፍተኛ እውቀት አላቸው። ደጃዝማች ሱጋቶ የቀሩ ናቸው። ዲንን በደንብ ያካሄዱ ነበረ። ለዚህም ምስክሩ ኡምናን ያለው መስጊድ ያሰሩት እሳቸው ናቸው። የምናን መስጊድ እድሜው ከዚህ ፎቅ ይበልጣል። ይሄ እንግዲህ ትልቁ ስራቸው ሲሆን ሁለተኛው ይሄንን ጎጎት የሚበላውን ህዝብ በጦር የመሩ ናቸው። አዘነት በርበሬን ደግሞ በተለይ የተወለዱበት ስፍራ ዋና ጎሳቸው ያለበት ትውልድ ቦታቸው ደግሞ ሱሉዶ የሚባለው ቦታ የሰሩት ፎቅ በዛው ምክንያት እዛው መጀመሪያ ያሰፈሩት እዛ ነው፣ የትውልድ ቦታቸው ይሄን መተው ነው እዚህ ያረፉት፣ እንጂ የመጀመሪያ የትውልድ ቦታቸው አይደለም። እና ትልቅ የጦር አበጋዝና የኢማንና ድንን የመሩ ሰው ናቸው። ይሄ እንግዲህ በ1920ዎቹ አካባቢ የነበረ ታሪክ ነው። የአካባቢውን ህብረተሰብ በመምራት በማስተባበርስ እንደው የሚታወቁበት የሚገለጡበት ነገር ምንድን ነው? ምን ይላል? አሁን ስለሳቸው አካባቢ ህብረተሰብ ለዚህ ለጀግንነታቸውም ሆነ ህብረተሰቡን በመምራት ደረጃ ይሄንን አሁን ዱና ገበያ የሚባለውን ቦታም ያቋቋሙ እሳቸው ናቸው የነበረችው ቦታ ሌላ ጋር ነበር። ሶስት ቦታ ተቀይራ፣ ፈረዝበን የሚባል ቦታ፣ ሌላ የሚባል ቦታ ሄዳ፣ ከዛ በአንድ ሰው ዱና አምጥፎ ያቋቋሙት እሳቸው ናቸው። ሰው በደንብ ተቀብሏቸውና ሰውን በደንብ ያንቀሳቀሱ ለልማት ያንቀሳቀሱ ሰው ናቸው። ለልማት ደግሞ መንቀሳቀሳቸው ምልክት የሚሆነው ከወንዝ በእርጅን በቱቦ ሳይኖር ሞተር ሳይኖር በኃይል ራሱ ቤታቸው ድረስ ውሃ ለማምጣት የሞከሩ ሰው ናቸው። በልማት ቁጥር አንድ ናቸው። ሰው ባይቀበልም በወቅቱ ይህንን ታሪካዊ ቦታ ከመጠበቅ አንጻር ምን እየተሰራ ነው? ያው ታሪክ ነው፣ ሰው ማየት አለበት፣ መጠበቅ አለበት። እና ምን እየሰራችሁ ነው? ይችላል። ይህንን ይሄ ቤት ወደ አንተ እንዴት ዞረ ለሚለው መጀመሪያ መልስ ልስጥ። መጀመሪያ ደጃዝማች ሱጋቶ በሞት ሲለዩ ይሄ ቤት ለተወሰነ ጊዜ ቁጭ ብሏል፣ ባዶሆን ማለት ነው ከዛ የሌሙ ወረዳ አስተዳደር ከበደ ባንጃው የሚባል ሰውዬ መጥቶ ይሄንን ለመኖሪያነት ተገልግሏል። ከተገለገለ በኋላ አራት ዓመት አምስት ዓመት ከኖረ በኋላ ወረዳው እዚህ መሆን የለበትም ብሎ አድያዎች ወይም ከምባታዎች ወደ በሌሳ ሲወስዱት ለአባቴ አደራ ሰጥ ይህ ቤት እንዲጠብቁ ለአባቴ አደራ ሰጣቸው። አባቴ ለአደራ ከተቀበሉ በኋላ የደጃዝማች ሱጋቶ ልጆች አንድ ሴት አንድ ወንድ ነበሩ። አንድ በቅርብ ጊዜ የሞቱ ኢማም ሀዊ የሚባሉ ሰውዬ ነበሩ። ደጃዝማች ሱጋ ጋር ቢጭ አዎ። ሁለተኛ ደግሞ በቅርብ ጊዜ ሞታለች አመቱ የምትባል ሴት ልጅ ነበረቻቸው። ኢማም ሀዊ ደማል አካባቢ ነው የሚኖሩት። ቅርብ ነው የሞቱት። አመቱ ሁሳና ትኖር ነበረ። በኋላ ወደ ጡመት አካባቢ የቤተሰብ ጋር ሄዳ ሞታለች። ይሄ ለምንድን ነው በሐጂ ሳሊያ እጅ እንዴት ገባለ የሚለው ጥያቄ። አጂ ሳሊያ የደጃማች ሱጋቶ ባለሟል ናቸው። ባለሟል ናቸው። የኔ የደጃማች ሱጋቶ ባለቤት ሙናጃ ደግሞ የእናቴ እህት ናት። ደጃማች ሱጋቶ ባለቤት ሙናጃ ትባል ነበር። ይሄ ቤተሰብ አላት ማለት ነው። እሷ ደግሞ የእናቴ እህት ናት። አክስት ናቸው። እና ደጃማች ሱጋቶ ከሞቱ በኋላ እሷ ለቃ ሄደች። ይህን ቤት በባዶ መጥቼ ቁጭ በሚል የኔ አባት እነዚህ ልጆች ሰበሰቡ። መሬቱ መነሻው የኛ ቤተሰብ ነው ይሄ። አዎ። እና ጠርተዋቸው የቤቱን አበል የነበረውን በነበረው ዋጋ ለሁለቱ ሰዎች ከፈሉ ማለት ነው። ለአመቱና ለኢማም ሀዊ ተከፈለ። የኔን እናት በተወራር ከበደ የሚባሉ ሰውዬ አሉ። የዚህ አካባቢ ባለባት የነበሩ የእሳቸው ባለቤት ነበሩ። የኔን እናት የኔን እናት ማን ይወስዳል? ሀጂ ሳሊያ ልጅ ይወስዳሉ። እንግዲህ ታሪኩን በደንብ ለመግለጽ ተወሰዱ። በኋላ አምስት ልጆች ተወልደናል እዚህ ጋር ሳሊያና የኔናት አጂ ሳሊያና የኔናት ስልሳ አምስት ዓመት እዚህ ቤት ውስጥ ቁጭ ብለዋል። ስልሳ አምስት ዓመት ቁጭ ብለዋል። አሁን እኔም አባት ሞተዋል፣ እናቴም ሞተዋል። የመጨረሻው ልጅ እኔ ስለነበርኩ ቤቱ ወደ እኔ የዞረው በዚህ ምክንያት ነው። ያኔ ባደራ ለምን ሰጣቸው ለሚለው ጥያቄ ሰውየው ተሰጥቶታል እዚህ መጥቶ ወረዳው እንዲገባ ከተሰጠ በኋላ እንደ ሀገር እንደ ሀገር ጠርተው ነው ለ ለኢማም ሀዊ እና ለወይዘሮ ዓመቱ ብር የከፈሉት እንጂ ባድራ መልጠው ሰጥቷቸው። እሱ ለምን ተነሳ? ወረዳ አስተዳደሩ ከበደ ባንጃ ለምን ሄደ? ወረዳው እዚህ ጋር እቆናል ብሎ ሀዲያዎች ናቸው። ወደ በሌ ሳይወሰዱት ይሄ በዚሁ ቀረ። ሌሎች ቤቶች ተሰሩ። ብዙ ሳዲቅ አለ ቦታ ማለት ነው። በዛው ምክንያት እስካሁን ድረስ ቤቱ በሌጅ ይቆያል። በቅርስነት ተመዝግበዋል ወይ? አው ተመዝግበዋል። እኔ ይህን ቤት ባለበት ሁኔታ ለመስራት ብዙ ትግል አድርጌያለሁ እኔ ራዲሶ ብዬ በቅርስነት ስለተመዘገበ ንብረትነቱ ያንተም ቢሆን ወረዳው ባጀት ያለውና የቅርስ መጠበቂያ ቅርጹን ሳይጠብቅ ሳይለቅ ይሰራል በሚል ነው እስካሁን ድረስ አይሰራ ይቆየው እሺ በጣም እናመሰግናለን ለሰጡን ቃለ ምልልስ ይህንን ቅርስ በመጠበቅ የሚያደርጉትንም ጥረት እናደንቃለን አመሰግናለን ስለሳቸው ግጥምና ዜማ ስለሳቸው የተዜሙ ነገሮችን አሁን እናንሳቸው እንበላቸው ብን ሳትም አይበቃ ነው። ከሰውዬው ታሪካዊ ከሰውዬው ጀግንነት አንጻር የተገጠሙ ነገሮች በአማርኛው፣ በስልጥኛው እያንዳንዱ ሲገጥመላቸው ነበረ እና ከዛ ከተገጠሙ ግጥሞች አሁን የተወሰኖችን ወይም ከተሰኙለት ስንኞች የተወሰኑ ብን የሱጊንለታ ህንነ ይበሎታ ህነ የጤምዳማ መጪኝ ባሊታ ሰቡ አልባሊታ አላመሽዋቢታ እያሏት ዜሙለት ነበር። የሱጋቶን እናት እስኪ ነይ በሏት። እስኪ ይህን ጠይም ዳማ ጠይም ደማም ማን ነው ልጅ ያላት? ኪት ነው ያመጣችው? እንዲን እንዴ ነው የተፈጠረው? እንደገና መልሰው ደግሞ እሷ ማርለችም የሰራችው የሰራው የፈጠረውም ፈጣሪ ነው፣ ይህን ጀግና ብለው ሳይዚሙለት ነበረ። ሱጊ ሊመጃጎ አይኑ ቅብሽ ይንጫቁ አይጡብሽ እስጫቁ ጥንቃቄ ነበረ። ምክንያቱም የሚፈራ የሚከበር ጀግና ስለነበረው ማለት ነው። ይህ ማለት ሱጋቱ እስከሚመጣ ድረስ ምንም ነገር መነካት የለበትም። ጥጃም እንዳይጠባ፣ ዱሩም እንዳይጮብሽ። አሁን ይህ የሚያሳየው ምንድነው ነው ለሱ ያላቸውን ክብር ነው ሲገልጹለት የነበረው። በሌላ አባባል ደግሞ የሱጊ ወንደብካ ለገከቃምንካ ለአርዲ ወዝገብንካ እያሉ ያዚህ ሙለት ነበረ። ይሄ ምንድን ነው? ሱጋቱ በተፈጥሮ ደንዳና፣ ደረታም፣ ልበ ሙሉ፣ ምንም አይፈራ፣ ምንም አይበገር ጀግና ነበረ። ተመልካቾቻችን እየተከታተልን ያለነው የአረፋን በዓል በተመለከተ አሁን ባለንበት በምዕራብ አዘርነት በርበሬ ወረዳ የሚከናወነውን የተለያዩ በዓላዊ ስነ ስርዓቶችን ነው። በነገራችን ላይ ይሄ አካባቢ ከባህላዊ መገለጫዎች በተጨማሪ ታሪካዊ የሆኑ እንደ ሙጎ ተራራ ታሪካዊና ተፈጥሯዊ የሆኑ ቦታዎች ያሉበት አካባቢ ነው።